አንቺ ሴት አቅልሽ ሳትሽ እንዴ? ኪራ ግን ከልብ ነው የምትሆኑ? ጽናት በቃሽ! ከዚህ በላይ በእኔና በቤቲ መሀል ክፍተት ለመፍጠር አትሞክሪ። በቃ የራስሽን ህይወት ኑሪ። አልገባኝም። ቢገባሽ ኖሮ ሰራተኛ ባለበት ቤት ሁለተኛ ሰራተኛ ልሆን ብለሽ ባልመጣሽ ነበር። በቃ ራቂ። አይገባሽም። እንዴ ኪራ፣ እንደዚህ የምትለኝ ከልብህ እንዳልሆነ አውቃለሁ። ሲጀመር እኔን የምትቀርቡ ሰዎች ለምን እንደዚህ የምናገረውን እንደምታምኑ አይገባኝም ኪራ በቃ ስሜቴን እየጎዳኸው ነው። ቆይ እንደዚህ ምቶኞ ገንዘብ ፈልገሽ ነው? ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ዛሬም እንደተለመደው ጽናት ድራማ ክፍል አርባ አምስትን ይዤላችሁ መጥቻለሁ። እንግዲህ ትናንትና ታቆምኩበት ጀምሬ ዛሬ ይዤላችሁ እመጣለሁ ብዬ ቃል በገባሁት መሰረት ዛሬ ይዤላችሁ መጥቻለሁ። ቀጣዩን ክፍል የምናይ ይሆናል። ውድ ቤተሰቦቼ ቪዲዮውን እስከ መጨረሻው ድረስ አይታችሁ ከወደዳችሁ ሸር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ እያልኩኝ ቀጥታ ወደ ቪዲዮ አልፋለው። እንግዲህ ትናንትና ያቆም ነው እና ሀኒ እስከ ባለቤቷ ሀኒ ጽናትን ባለቤቷ ደግሞ ኪራን መክረዋቸው እንደሄዱ እዛ ላይ ነበረ ያቆምኩትኝ ከዛን ቀጥዬ ያለውን ደግሞ አሁን ተንትኛም ምነግራችሁ ይሆናል ውድ ቤተሰቦቼ አብራችሁኝ፣ ሁኑ ትወዱታላችሁ፣ ዘናን ፈታ ያረጋችኋል ብዬ ተስፋ አደርጋለሁኝ። እንግዲህ ዛሬ ጽናትዬ ፍራሽ ስታነጥፍ የአንድነትን ማስታወቂያ ታገኘዋለች። አንድነት ደግሞ እነ ኪራ ቤት የገባችሁ በሰራተኝነት አንድነት ብላ ነው፣ ስሟን በአንድነት ሰይማ ነው። መስታወቂያው ላይ ሲታይ ግን አንድነት አይደለም ስሟ ማስረሻ እንደሆነ ጽናት አንብባ ደርሳበታለች። እሱንም ደግሞ ለምን እንደዚህ ሆነ እንዴ? ስሟ አንድነት አይደለም እንዴ? ለካ ማስረሻ ነው። ይሄማ ችግር አለ። እኔማ እኮ ችግር እንዳለ ጠርጥሬ ነበር እያለች ጽናትም እንግዲህ እራሷን ውስጧን ስትጠይቅ ነበረ። ጽናት አሁን በዙሪያሽ ያለውን ነገር ሁሉንም ነገር አስተውለሽ ተጠንቅቀሽ መጠበቅ አለብሽ እያለች እራሷን በራሷ አብራን እራሷን እያወራች ነበረ ለካ አንድነት ሌላ ችግር ስላላት ነው እንጂ አንድነት የቤት ሰራተኛም ብቻ አይደለችም፣ ምናምን እያለች ነበረ። እሱንም መታወቂያዋን ይዛ የት ሄዳለች? ሰኒ ጋር ትሄዳለች። ሰኒ ጋም ትሄድና ምን ትላታለች? ለሰኒ ሰኒ የአንድነት ስም አንድነት አይደለም ስሟ ማስረሻ ነው ትላታለች። ሰኒም ደግሞ እንዴት አወቅች ስትላት፣ መታወቂያዋ ላይ አይቼ ትላታለች። ወይንም ታዲያ ሳይመቻት ቀርቶ ሊሆን ይችላል ብላ ትላታለች። የማይሆን ጥያቄ የማይሆን ነገር አትበይ ትላታለች። እንግዲህ ጽናትም ለሰኒ ሰኒም ደግሞ እንግዲህ ወይንም ሁለት ነገሮች መተውልኛል ትላታለች። ምን ምን ትላታለች ጽናትም አንደኛው ስሟ ደብሯ ትቀይራ ሊሆን ይችላል። ሁለተኛው ደግሞ አድነት የቤት ሰራተኛ ብቻ አይደለችም ብላ ስትል እንግዲህ ጽናትም አዎ ትክክል፣ እዚህ ላይ እስማማለሁኝ። አንድነት የቤት ሰራተኛ ብቻ አይደለችም። እኔ ብዙ ብዙ ነገሮችን ጠርጥሬ አለሁ። ተሀኒ ጋም እኮ ቤቴ ጋም እኮ አትስማማ ምናምን ትላታለች። ቤቴማ እንኳን ከሰው ጋር ከግድግዳ ጋ አትስማማ፣ ሰው ብታጣ እኮ ከግድግዳ ጋም ትጣላለች ምናምን እያለች ስትቀልድባት ነበር። ጽናትም አንቺ አትቀልጂ እያለች እንግዲህ ለሰኒ ስትላት ነበረ። ሰኒ እንግዲህ ጽናት ለሰኒ ሰኒ ማነች፣ አድነት እኮ ማታ ማታ ስትተኛ ስትቃዥ ነው የምታድረው። ልጄ ልጄ እያለች ከቤቴ ጋም አይስማምም፣ ሁሌ ይጣላሉ፣ ይሄማ ችግር አለ ምናምን ስትላት፣ አሁን እንድጠራጠር አደረግሽኝ ትላታለች ሰኒም። ከዛን አዎ ችግር አለ ብለው እንግዲህ ተደመደሙ። በኋላ ምን ታደርጋለች ሰኒ፣ ለምን አንድ መላ እንፈጥርም ትላታለች። ምን እናድርግ ስትላት ቤቲ ስትወጣ ለምን ክፍሏ ገብተን ቦርሳዋን አንፈትሽም? ትላለች። ምን እናገኛለን ስትል የሆነ ነገር እናገኛለን ብላ ትላታለች። ከዛን እንዲያውም ዛሬ ስትስልክ ስትደውል ሰምቻታለሁ፣ የምትሄድበት ቦታ ላይ ሄደን እንፈትሽ ብላ ትላታለች። እንግዲህ ከዛን ሄደውም ሲፈትሹ ምንም ያገኙት ነገር የለም። ልብሷን አዝረክርከው አዝረክርከው፣ ያሷንም አዝረክርከው ነው ሄደችው። በታት ነው ልብሷን ፈልገው ነበረ፣ ግን ምን ምንም ያገኙት ነገር የለም። አንድነትም እንግዲህ የሆነው እየሆነው ያለው ነገር ያው ትናንትና መጀመሪያ መግቢያ ላይ እንዳሳየኋችሁ በጠፋው ፎቶ ፈልገሽ አምጪ እያለች እያሳበደቻት ነበረ። በዛ ግን ግራ ተጋብታ ልጅን ትገልብኛለች፣ እምቢ ማለትም አልችልም የሚል ውስጧን ጥያቄ ውስጧን ችግር ፈጥሮባት እሷም አንድነትም ለቤቲ ለኪራ መናገር አለብኝ እያለች እንግዲህ ወስናለች፣ ለኪራ ለመናገር ለኪራ ግን ነግረዋለች። ኪራ ግን ለጽናት እንደማትናገር እንዳትናገር አስጠንቅቆ ነግሯታል። አንድነት እንግዲህ ለምሩም ልትነግራት ፈልጋለች። እምሩ ምግብ ልትጠይቃት በመጣች ሰዓት እስቲ እንደ አንድ ውስጥሽን እየተመላለሰ የሚጸጽትሽ ነገር አለ ምናምን ትላታለች። አንድነትም ምሩም የራሷን ነገር እንግዲህ የራሷን የደረሰባትን ትነግራታለች። ለማንኛውም ሶፋ ላይ ቁጭ ብለን እናወራለን ነይ ትላታለች። ግን አልሄደችም። አንድነት ኩሽናው ላይ ቆማ ብቻ ውስጥ ውስጧን እያብሰለሰለች ነበረ። እንደዛም እየሆነች እያለ አድነት ኪራ ጋር ሄዳ ትንሽ ቆይታ ነበረ፣ ለኪራ ስትናገር ጽናት ግን ኩሽና ውስጥ ገብታ፣ አድነት ግን ለምን ቆየች ተኪራ ጋር እያለች ውስጧን እየጠየቀች ነበር። እንደዛም ስትል አድነት ትመጣለች። ኪራም አንድ ላይ ይመጣል። ግን መጀመሪያ አድነት ስትመጣ ጽናት ለአድነት ምንድን ነው የምታደርጊው፣ ለምን ቆያችሁ ተኪራ ጋር፣ ምንድን ነው የተፈጠረው፣ ለምንድን ነው የተቆጣች ምናምን ብላ ትጠይቃታለች? እሷም ደግሞ ምንም ነገር እንዳልተፈጠረ ትነግራታለች። ኬራም ደግሞ ገንዘብ ቸግሯት ገንዘብ ስትሰርቅ ደረስኩባት ምናምን ይላታል። አድነት ደግሞ ጌጥ ስሰርቅ ትላለች። ሁለት ቃል ሆኖ ሁለቱም ሲያወሩ ሰምታችኋለች። እንግዲህ አንተ ገንዘብ እሷ ጌጥ ትላለች ምናምን እያለ እያሉ ብቻ ነገሩን የውሸት ነገር ምንም አይሸፈንም ሲነጋገሩ ነበረ እንደዛም ሆኖ እያለ ኪራና ቤቲ እየተሳሳሙ እንግዲህ አልጋው ላይ እየተሳሳሙ እያለ ጽናት ለኪራ እሱን ለማየት ነው፣ ግን እሷ ተደውሎለት ሳይሆን እሱን ለማየት የት እንዳለ ወደ ቤቲ መኝታ ክፍል ትሄዳለች። እሷም ስትሄድ ቤቲ እና ኪራ እየተሳሳሙ ነው የደረሰችባቸው። በጣም ትናደዳለች። ኪራ ምን እየሆነ ነው ምን እየተፈጠረ ነው? ብላ ትለዋለች። ጽናት ለኪራ የት ምናምን ይላታል። መጨረሻም ላይ እንግዲህ ኪራና ጽናት ምግብ ሊገባበዙ ሲወጡ መጀመሪያ ቀድሞ የወጣው ኪራ ነበረ። በዛን ሰዓት ምን እየሰራችሁ ነበር ክፍል ውስጥ ምናምን ትለዋለች። በዛን ሰዓት ያለውን ነገር ሁሉም ነገር ነግራታለች። ጽናት ከህይወቱ እንድትወጣለት፣ ቦታሽን አትርሺ፣ ከእኔ ተለይ፣ ከህይወቴ ውጪ፣ የራሴን ስራ ነው የሚጀምረው ታውኖሪያ የራሴን ህይወት ጀምራለሁ ከኔ ውጭልኝ ልኝ እኔ ከቤቴ ጋር ነው የምኖረው እያለ ብቻ ቤቲን እንደሚወዳት ከቤቴ ጋር እንደሚኖር ቀለበት ሁሉ እንደሚያደርግላት ያለውን ነገር ነግሯታል። በዛን ሰዓት ግን ቤቲም ተደስታለች። ጽናትም በጣም ተናዳ ያን ቃል ሲነግራት ከኔ ከራሴ ውጭልኝ፣ የምትፈልጊውን ብርም ተሆነ ገንዘብ ተሆነ ልስጥሽ እያለ ሲያጨናንቃት ሲያናድዳት ነበረ። በዛም ሰዓት ተቃቅፈው እየሄዱ እያለ ጽናት በጣም ተናዳ እራሷን ይዛ ወደ መሬት ቁጭ እንዳለች ቁጭ ብላ ናሆም ይመጣል ናሆምም ይመጣና ምነው ጽናት ምን ሆነች ነው ምን ተፈጥሮ ነው ስልክሽን ሰረቁሽ ምናምን ይላታል ጓደኛ ልቤን ሰበረው ኪሮቤል ልቤን ሰበረው እያለች ትለዋለች እንግዲህ ለናሆም ናሆምም ደግሞ አያደርገውም ይላታል እሷም ልቤን ሰበረው ጓደኛ ለቤቴ ቀለበት ሊያስረላት ነው ብላ ትለዋለች በፍጹም አያደርገውም እኔ ያውቀዋለሁ ብሎ ይላታል። አደረገው ብላ በጣም ትናደድና እስቲ አሁን ምንም ነገር የማልሰማበት ቦታ ውሰደኝ ትለዋለች። የት ልውሰድሽ ይላታል። እሺ በቃ መጠጥ ያረጋጋል ብለህ ካለ አይደል መጠንጥጠንጣ ትለዋለች። አንቺ እኮ ስለተናደድሽ ነው እንጂ እንደማያረጋጋ ታቂዋለች ብሎ ይላታል። ተይ እያለ የመከራት እያለ በቃ በገዛ በገንዘቤ እኔ ራሴ እጠጣለሁ ብላው ጥላው ትሄዳለች። እንግዲህ እሱም ተከትሏት እየሄደ ነበረ። እስቲ ውድ ቤተሰቦቼ ቀጣዩ ምን እንደሚሆን ደግሞ የምናይ ይሆናል፣ ወይንም የሚያስደስታል፣ ወይንም ደግሞ ያሳዝናል የሚለውን እስቲ እንግዲህ በጉጉት እንጠብቃለን። ወዲያው እንደተለቀቀ ለእናንተ ማደርስላችሁ ይሆናል። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሆኑልኝ፣ ሰላም ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። ውድ ቤተሰቦቼ ባይ ባይ